በህይወታችሁ ውስጥ በጣም አደገኛ ሰዎች እንግዳ ሰዎች አይደሉም። እነርሱ አንድ ጊዜ መጥተው የሚሄዱ ናቸው። እነዚህኞቹ ግን አንድ ጊዜ አግኝታችኋቸው የምትረሷቸው ሰዎች አይደሉም። እነዚህ ሰዎች ፈገግ የሚሉላችሁ ጓደኛ ወይም ቤተሰብ የሚሏችሁ ናቸው። ዘወትር ከጎናችሁ እንደሆኑ ያስመስላሉ፣ ግን ውስጣችሁን በዝምታ ይሰብሯችኋል። ሰዎች በጠላቶቻቸው አይጠፉም ይልቁንም ወዳጅ በሚሏቸው ነገር ግን የእውነት ወዳጅ ባልሆኑ ሰዎች ይጠፋሉ። በዚህ ቪዲዮ ውስጥ በጣም ቅርቧችሁ ስላሉ አራት አደገኛ ሰዎች እንነጋገራለን። ሰላማችሁን የሚነሱ እድገታችሁን የሚያዘገዩና የወደፊት ህይወታችሁን የሚያሰናክሉ እነዚህ ምን አይነት ሰዎች እንደሆኑ ለማወቅ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ምክንያቱም ይህንን መረዳት የአይምሮ ጤናችሁን ጊዜያችሁንና እጣ ፈንታችሁን ሊያድን ይችላል። ሰብስክራይብ ለምንድን ነው የማታረጉት አሁን? ስለዚህ እስኪ እነዚህን ሰዎች እንመልከታቸው። አንደኛ ህልም ገዳዮች። እነዚህ ህልም ገዳይ የሚባሉት ሰዎች ልክ እቅዳ ቅዳችሁ ወደ ስራ ስትገቡ እንደኛ አይነት ሰዎች ይህንን ማድረግ አይችሉም፣ ትወድቃለህ በማለት ራሳችሁን እንድትጠራጠሩና ከተግባራችሁ እንድትደናቀፉ ያደርጓቸዋል። የሮዘንታል ዘንታል ጃኮብሰን ሙከራ በ1968 ዓ ም ኃይለኛ ነገርን አረጋግጧል። ዘ ፒክማሊዮን ኢፌክት ተብሎ የሚጠራው ይህ ኤክስፐርመንት ሮበርት ሮዘንታል እና ሌኖሬ ጃኮብሰን በተባሉ ሁለት ተመራማሪዎች የተሰራ ሲሆን እነዚህ ተመራማሪዎች ምርምራቸውን ወደ አንድ የአንደኛ ደረጃ ትምህርት ቤት በመሄድ የሰዎች ግምት የሌሎችን አፈጻጸም በተለይም መምህራን በተማሪዎች ላይ የሚጠብቁትን ተጽዕኖ ሊያሳድር ይችል እንደሆነ ለማሳየት ለሁሉም ተማሪዎች የአይኪዩ ፈተና ሰጧቸው። ከዚያም ለመምህራኑ ከእነዚያ ተማሪዎች መካከል ጥቂቶቹ በጣም ከፍተኛ ውጤት እንዳስመዘገቡና በዚያ ዓመት የበለጠ እንደሚሰሩ ወይም ታላቅ የአይምሮ እድገት እንደሚያሳዩ ተነገራቸው። ነገር ግን እንደ እውነቱ ከሆነ እነዚያ ተማሪዎች በዘፈቀደ የተመረጡ ነበሩ። ከማንም በላይ ውጤት አላስመዘገቡም። መምህራኑም ይህንን አያውቁም ነበር። ታዲያ እነዚያ ጥቂት ልጆች የወደፊት ከፍተኛ አፈጻጸም እንዳላቸው በእውነት ያምኑ ነበር። ከብዙ ወራት በኋላ ምን ተፈጠረ? ሁሉም ተማሪዎች እንደገና ፈተና ተፈተኑ። አስገራሚው ውጤት በዘፈቀደ የተመረጡት ከፍተኛ አቅም አላቸው የተባሉት ተማሪዎች በእውነቱ በአይኪው እና በክፍል አፈጻጸም ላይ የተሻለ ውጤት አሳይተዋል። ይህ ለምን ተከሰተ መሰላችሁ? መምህራኑ እነዚያ ተማሪዎች ብልህ እንደሆኑ ስለሚያምኑ በተለየ መንገድ ይይዟቸው ነበር። ተጨማሪ ትኩረትና ማበረታቻ ሰጥተዋቸዋል። እንደሚሳካላቸው ጠብቀዋል። ለስህተቶቻቸው የበለጠ አዎንታዊ ምላሽ ሰጥተው ነበር። ያ እምነት ተማሪዎቹ ራሳቸውን እንዴት እንደሚያዩ ቀይሮታል። እነርሱም ችሎታ እንዳላቸው ማመን ጀመሩ። አፈጻጸማቸው ከዛ እምነት ጋር እንዲጣጣም አድርጓል። ይህ ሙከራ አሁን የፒግማሊዮን ውጤት ተብሎ የሚጠራውን ነገር አሳይቷል። ይህም ከሌሎች የምትጠብቁት ነገር እራስን የሚያሟላ ትንቢት ሊሆን ይችላል። በዙሪያችሁ ያሉ ሰዎች በእናንተ የሚያምኑ ከሆነ በራስ መተማመናችሁ ይጨምራል። ነገር ግን ያለማቋረጥ የሚጠራጠሯችሁና አሉታዊ ንግግሮችን የሚናገሯችሁ ከሆነ አቅማችሁን ሊቀንሱት ይችላል። ለዚህ ነው የህልም ገዳዮች በጣም አደገኛ የሆኑት። ማድረግ አትችልም እያሉ ማመናቸው የአእምሮ እስር ቤት ይሆናል። እናም እነርሱን ማመን ስትጀምሩ መሞከር ታቆማላችሁ። እነሱም ትክክል መሆናቸውን ያረጋግጣሉ። ነገር ግን በተቃራኒው ቢሆንና ህልማችሁን በጉጉት ከሚጠብቁና በእናንተ ከሚተማመኑ ሰዎች ጋር ስትሆኑ እምነታችሁና ጥረታችሁ በጥምረት እንዲሳካላችሁ ያደርጋል። ሁለተኛ፣ ዘወትር የችግር ማራገፊያ የሚያደርጓችሁ ሰዎች ሁልጊዜ ከችግሮች ጋር ይመጣሉ። በጭራሽ መፍትሄ የላቸውም። ስሜታዊ ሻንጣቸውን በላያችሁ ላይ ማራገፍ ይወዳሉ። ሲሄዱ ደግሞ ባዶነት ይሰማቸዋል። የስነ ልቦና ባለሙያዎች ስሜታዊ ቫምፓየሮች ብለው ይጠሯቸዋል። በፍሬበርግ ዩኒቨርሲቲ ውስጥ ሳይንቲስቶች ባደረጉት ጥናት መሰረት ሰዎች አሉታዊ ታሪኮችን ካዳመጡ በኋላ ስሜታቸው እንዴት እንደተለዋወጠ ለኩ። ምንም እንኳን ችግሩ ባይደርስባቸውም የሰዎችን ችግር በመስማታቸው ብቻ የጭንቀት ሆርሞን ኮርቲሶል መጠናቸው ጨምሯል። በዚህ ጥናት እንደተረጋገጠው አሉታዊ ሰዎች ጊዜያችሁን ብቻ አያባክኑም፣ ይልቁንም ባዮሎጂካዊ ጉልበታችሁንም ጭምር ያሟጥጣሉ ማለት ነው። ከነዚህ ሰዎች ዘወትር ደክሞኛል፣ ህይወት ኢፍትሐዊ ናትና የመሳሰሉትን አሉታዊ ነገሮች መስማት የተለመደ ነው። ከእንደዚህ አይነት ሰው ጋር ጊዜ ካሳለፋችሁ በኋላ ድካም ይሰማችኋል። ይህ የስሜት መተላለፍ ነው። አሉታዊነት ተላላፊ ነው። ስለዚህ ሰላማችሁን ጠብቁ። በእርግጥ በምችሉበት ጊዜ ሰው መርዳት መልካም ነው። ነገር ግን ለመፈወስ ፈቃደኛ ያልሆነን ሰው ቴራፒስት አትሆኑ። የሚያፈሳ ቁማዳ መሙላት አይችልምና ጥንቃቄ አድርጉ። ሶስተኛ ሚስጥራዊ ተወዳዳሪዎች፣ ለእናንተ ደስተኛ እንደሆኑ ይናገራሉ። ነገር ግን ከፈገግታቸው ጀርባ ያለው ውጥረት ሊሰማችሁ ይችላል። የስነ- ልቦና ባለሙያዎች ይህንን መልካም ምቀኝነት እንደሚያነሳሳ ሁሉ ነገር ግን በመጥፎ መንገድ ሲሄድ ተንኮል የተሞላበት ምቀኝነት ብለው ይጠሩታል። በቲልበርግ ዩኒቨርሲቲ በ2011 የተደረገ ጥናት እንደሚያሳየው ቅናት የሚያጋጥማቸው ሰዎች ሌሎች እንዲወድቁ በድብቅ ይፈልጉ ነበር። በዚህ ምርምር ጥናቱ የተሰራባቸው ተሳታፊዎች አንድ ሰው የበለጠ ስኬታማ እንደሆነ ሲያዩ የአንጎል ቅኝቶች በህመም ማዕከላት ውስጥ እንቅስቃሴ አሳይተዋል፣ ልክ በአካል እንደተጎዱ። ለዚህም ነው ስኬታችሁ ለአንዳንድ ሰዎች ምቾት የማይሰጣቸው፣ ኢጎአቸውን በቀጥታ ይጎዳል። ለምሳሌ አዲስ ንግድ ብትጀምሩና ብታስተዋውቁላቸው እንኳን ደስ አላችሁ ከማለት ይልቅ እስኪ መጀመሪያ ለምን ያህል ጊዜ እንደሚቆይ እንመልከት ሊሏችሁ ይችላሉ። እድገትን አይጥሉም ነገር ግን የእናንተ ስኬት እነርሱ ቆመው እንደቀሩ ስለሚያስታውሳቸው ይጠሉታል። ስለዚህ በእንደዚህ አይነት ሰዎች ምላሽ በጭራሽ መደነቅና መናደድ አያስፈልግም። የበለጠ ውጤታማ የምትሆኑበት ነገሮች ላይ ትኩረት አድርጋችሁ ስሩ። እውነተኛዎቹ ጓደኞቻችሁ መነሳሳታችሁንና ለውጣችሁን ያከብራሉ፣ በቀናነትም ምላሽ ይሰጣሉ። አራተኛ ማኒፑሌተሮች። በፍጹም አይጮሁም፣ ግን አይምሯችሁን ይቀይሩታል። በኃይል ሳይሆን በጥፋተኝነት ስሜት ይቆጣጠሯችኋል። ታዋቂው የሚል ግራም ኤክስፐሪመንት በያል ዩኒቨርሲቲ በ1961 በተደረገው ጥናት ሰዎች በስልጣን ወይም በስሜታዊ ግፊት እንዴት ሊታለሉ እንደሚችሉ አሳይቷል። በዚህ ኤክስፐሪመንት የተካተቱት ተሳታፊዎች በስህተት ሲሰሩ ለሌሎች የኤሌክትሪክ ንዝረት እንዲሰጡ ተነግሯቸዋል። ብዙዎች አንድ ሰው እየጎዱ እንደሆነ ቢያስቡም እንኳን አንድ ሰው ስለነገራቸው ብቻ ተግባራቸውን ቀጥለዋል። ይህ ጥናት እንደሚያሳየው የጥፋተኝነት ስሜት ፍርሃት፣ ወይም ጫና አመክንዮና ስነ ምግባርን እንዴት ሊሽረው እንደሚችል ነው። አጠገባችሁ ያለ አታላይ ወይም ማጭበርባሪ ሰው እንዲህ ሊል ይችላል፣ በእርግጥ ብትወደኝ ኑሮ የፈለኩትን ታደርግልኝ ነበር። ይህ የስነ ልቦና ቁጥጥር ነው እንጂ ፍቅር አይደለም። ልትገነዘቧቸው የሚገቡ ነገሮች ቢኖሩ ጤናማ ግንኙነቶች ቁጥጥር እንደማያስፈልጋቸው ነው። ይልቁንም መከባበር ያስፈልጋቸዋል። ስለዚህ እነዚህ ማኒፑሌተርስ የሚባሉ ሰዎች ለሚጠይቋችሁ የማይሆኑ ጥያቄዎች አይሆንም ለማለት አትፍሩ። ይህ ከጠንካራ የራስ ክብር አይነቶች አንዱ ነው። እራሳችሁን ማክበር ስትችሉ በእነዚህ ወዳጅ በሚመስሉ ነገር ግን በውስጣቸው ከፍተኛ የጠላተኝነት ስሜት ካላቸው አጭበርባሪዎች ሰዎች ቁጥጥር ስር አትሆኑም። እነርሱም እንደለመዱት በቀላሉ ሊያጭበረብሯችሁና በቁጥጥር ስር ሊያውሏችሁ አይችሉም። በቀላሉ መቆጣጠር ሲያቆሙ ኃይላቸውን ያጣሉ። እስከዚህ ድረስ አብራችሁን ከቆያችሁ ቪዲዮውን እንደወደዳችሁት አልጠራጠርም። ዘወትር የሰዎች ችግር ተሸካሚ መሆን አቅምን ይሰርቃል። ድብቅ ተወዳዳሪዎች ሰላምን ይመርዛሉ። የማጭበርበሪያ መንገዶች ምርጫዎቻችሁን ያጣምማሉ። የህልም ገዳዮች አቅማችሁን ሊገድሉ ይችላሉ። ስለዚህ አስተውሉ። መራቅ ማለት ጥላቻ ማለት አይደለም፣ ራስን ማክበር ማለት ነው። ነፍሳችሁን በሚያደክሙ ሰዎች መከበብ የለባችሁም። ጉልበታችሁን፣ ህልማችሁንና ሰላማችሁን ጠብቁ። ህይወት ትዕግስትን ታስተምራለች። አንዳንዴ ለብቻ መራመድ አስፈላጊ ይሆናል። ወደ ኋላ ከሚጎትቷችሁ ሰዎች ጋር በፍጹም አትገናኙ። ጠንካራ መሆን፣ ትኩረት መስጠትና ነክቶ መጠበቅ አስፈላጊ ነገሮች ናቸው። ቪዲዮውን እንደተማራችሁበት አምናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁ አይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩ።